ለዶክተር ኮማንደር ደውሎ በረታ ሆይ ሲለው፣ ምን አደርጋለሁ የተሰጠኝን አምኜ መቀበል ነው ሲል መለሰለት። እሺ ምን አዲስ ነገር አለ ኮማንደር ሲለው፣ ምንም አዲስ ነገር የለም፣ ምን እንደምልህ አላቅም። አሁን ላይ ምንም የሚጨበጥ ነገር የለም። እና ታዲያ ምርመራውን እናቆማለን እያልክ ነው ሲለው፣ በፍጹም እንደውም ከዚህ የበለጠ አጠናክረን እንቀጥላለን እንጂ ሲል ይመልስለታል። ግን እሺ እንደዛ ነው የሚሻለው። ጥሩ ግን በመነግርህ ነገር እንዳትረበሽ ዶክተር። አሁን ያንተን ቤት ያንተን ቤተሰብ እዚህ ውስጥ ሳይኖርበት አይቀርም እና ቤትህን ቤትህንም ለመፈተሽ መምጣት አይቀርም። ምክንያቱም ጣቶች ሁሉ ወደ አንተ ቤተሰብ ነው እየጠቆመ ያለው እና በዚህን ሰዓት ጓደኛህ ሳልሆን ፖሊስ ሁኜ ነው ወደ ቤትህ የምመጣው። ስለዚህ እኔም ፖሊስ ሁኜ ነው ከዚህ የምመጣው እንጂ ጓደኛህ ኮማንደር ሁኜ አይደለም የምመጣው። ጓደኛዬ፣ ይቅርታ እንግዲህ ምንም ማድረግ አልችልም፣ የስራ ጉዳይ ነው ይለውና ስልኩን ይዘጋል። ማለት ይሄ ነገር ለምን ሊነገረኝ አስፈለገ ምን ማለት ነው ይልና ዶክተርም ስልኩ ስለተዘጋበት ይደነግጣል እዛም ስልኩን ዘግቶ መኪናውን አቆሞ ቁሞ እያለ ክሮቤል በዛ ሲመጣ ያገኘዋል እንዴ ክሮቤል ይለዋል አቤት ዶክተር ውይ እዚህ ነበርክ እንዴ ወዴት እየሄድክ ነው ሲለው አንድ ጥቆማ ደርሶኝ ያንን ቼክ ለማድረግ እየሄድኩኝ ነው ኮፍያ ለብሼ ሲለው እና ታዲያ ትናንትናም እንደዚህ ብለኸኝ ነበረ፣ ግን ምንም ነገር የለም ሲል ይመልስለታል። ቅዠት ነበረ ትናንትና ያልኩትማ ቅዠት ነበር። ቦታው ስደርስ ግን ያገኘሁት ሌላ ነገር ነበረ። አንዳንድ ሰዎች ዝም ብሎ የሚቃዡ አሉ በቁማቸው፣ ሲል ክሩቤል ለዶክተር ይመልስለታል። ለማንኛውም ክሩቤል ስሜታዊ አትሁን እሺ ሁሉም ነገር በጊዜው ነው የሚሆነው። ስለዚህ አይዞህ። አንድ ጊዜ እኮ ጭራውን ቢይዘው አልለቀውም ነበር ሲለው፣ ግን አትሾድ አንዴ ማ ከያዝ ነው ማን ይለቀዋል ብለ ነው ሲል ዶክተርም ይመልስለታል። ታዲያ ኮፍየው ምንድን ነው ሲለው፣ ሌባ እኮ ለሌባው ሌባ እንደዚህ ነው መልሱ ሲለው ይመልስለታል። ቢሆንም ግን እንደዚህ ሳይሆን አንተ ለሌላ ነገር የምትጠቀመው ነው የሚመስለው። ስለዚህ ሌባን ለመያዝ፣ ወንጀለኛን ለመያዝ ደግሞ እንደዚህ ለብሰህ ሳይሆን ቆሻሻ ወይም አሮጌ ነገሮችን ተጠቅመህ ላይክ ጤነኛ ሰው እንዳልሆንክ ሁነህ ነው መከታተል ያለብህ እንጂ በዚህ መልኩ አይደለም። ግን ልክ ካልሆንኩኝ ይቅርታ ክሩቤል ሲል ይመልስለታል። አይ ትክክል ነህ ችግር የለውም ይለዋል። እሺ ሲል ይመልስለታል። እናም ክሩቤል አሁን መሄድ አለብኝ ዶክተር ጊዜ እንዳይሄድብኝ ሲለው እሺ ይለዋል። ግን ልከተልህ ክሩቤል ሲለው አይ አንተ ለሐረግ ሂድላት እኔ ራሴን ችዬ ይሄዳለው ይለዋል። እንዴት ነው ከሐረግ ጋ ያላችሁ ግንኙነት አሁን ላይ ሲለው አይ ዶክተር ሐረግ ጠልታኛለች ልታየኝም አስጠልቻት አለው ሲል ይመልስለታል። ተው ተረጋጋ፣ ሀረግ ልትናደድብህ ትችላለች እንጂ ፈጽሞ አጠላህም ሽ ስለ ሀረግ ጸባይ መቼም እኔ አንተ መናገር አይኖርብኝም፣ ሳትታዘበኝም አትቀርም ሲለው ይመልስለታል። ብቻ አሁን የእናቴን ገዳይ ነው ማግኘት ያለብኝ ቅድሚያ ይለዋል። የማዘርን ገዳይ አዎ መያዝ ለፍትህ ለፍርድ ማቅረብ ግድ ይለናል፣ ሲል ዶክተርም ለክሩቤል ይነግረዋል። ክሩቤልም እያለ ጥርሱን ነክሶ እሺ ዶክተር፣ አንተ ለእህት ሄድላት ይለውና እሱም ወደ ቀጠሮ ይሄዳል። ክሩቤል የሄደው ብቻውን የሆነ ቦታ ተቀምጦ የሚያስበው የእናቱን ገዳይ ለመግደል በእኔ ጅላጅልና የኔን ህይወቴን ያበላሸው፣ የእናቴን፣ የእህቴን ልጅነቴን ያበላሸውን ሰው እኔ ደግሞ መበቀል አለብኝ። የእናቴን ህይወት የቀማኝ ዘበነን እጅግ በጣም በምሬት ስለ ዘበነ ይናገራል። እዩልህ ዘበነ፣ ላግኝህ ብቻ እኔ አንተን እጅህን ይዤ በገንዛ እጅህ ራስን እንድታጣ አድርግሃለሁኝ እያለ ባለበት ሰዓት ስልክ ይደወልለትና የተደወልለት ስልክ ግን ደስ የሚል መርዶ አልነበረም። እየመጣሁ ነው ሲለው አይ ክሩቤል፣ አሁን አትምጣ ምንም የተሳሳተ መረጃ ነው ሲለው እንዴት እንደዚህ ትላላችሁ? እየሰጠኋችሁ መረጃ እንደዚህ እንደዚህ ነው ብዬ ሁሉንም አስተካክዬ ነግሬያችሁ የለ እንዴ እየሰፊ ጊዜ እየሰጠሃችሁ ለምንድን ነው እንደዚህ የምታደርገው? ጓደኛዬ ግን እዩልህ የምክፍል ሂሳብ ስለሌለ ለእናቴ ስል ግን ማስቸገር እንቀጥላለሁኝ፣ እና እባክህን እያለ ሲለምነው እሺ ይለው እና ጓደኛውም እሺ በቃ ጓደኛ፣ አመሰግናለሁ ከእናንተ ጋር በመስራቴ እድለኛ ነኝ። ቻውሽ እና ስልኩን ይዘጋል ክሩቤል ሀረግ ጋ መጥቶ፣ ሀረግ እባክሽን እኔ አንቺን ቀና ብለሽ ማየት እፈልጋለሁ ሲላት እሷም ሳታንገራግር የሞት ሞቷን ተነስታ ግድግዳ ለመደገፍ ሞከረች፣ ቻለችም። መናገር አትችልም ነበረና አይዞሽ ሁሉም ያልፋል ሲላት አለና ደነገጠ። መናገሯ ለሱ ድራማ ነበር የመሰለው እና እና እንዴት ነው እንዴ ምን ሲላት፣ አው አስቸገርኩ አይደል ስትለው፣ ምን አላት? አዎ እናቴ ሞተች ስትለው፣ ሀረግዬ፣ አቤት ዶክተር፣ ስትለው ለረጅም ጊዜ እየጠበኩሽ ነበር ይላታል። አው እንደምጠብቀኝ አውቃለሁ፣ ያው አፈላለጋችን ቢለያይም መጠብ እንደምትጠብቀኝ አውቃለሁ ዶክተር ትለዋለች። አንተ መለያየታችን የማይቀር ስለሆነ ነው ስትለው፣ ማለት መለያየት ሲላት፣ ምክንያቱም አንተ የምትጠብቀው የኔን ቃል ማውጣት ስለነበረ ነው፣ ዶክተር መንቀሳቀሴን እና ቃል ማውጣቴን ተጠብቀው ነበር ትለዋለች። ስለ እኔ ደግሞ በሽተኛዬ ደግሞ እራርቶ ከመቼ መቼ ገሎኝ እናቴ ጋር እሄዳለሁ ብዬ ነበር የማስበው ግን አልሆነም። ሞት በማልፈልገው መጣ፣ እናቴን ቀማኝ። እኔ ነበርኩ ቀድሚያ ትሞታለሁ እያልኩ ምለው ግን አልተሳካም። እኔ ግን አለው ፈጣሪ ግን እኔን ረሳኝ። እኔን እንጂ እናቴ ትሞታለች ብዬ አልነበረም የጠበኩት። እኔ ሄድኩኝ ጊዜ እሞታለሁ እንዴት ትቋቋመው ይሆን እናቴ እል ነበር የማስበው። እኔ ተርፌ እናቴ ግን ሞተችብኝ ስትለው፣ አይሶሽ ሁሉም እግዚአብሔር አይሳሳትም። የውድድና የፈቀደው ነው የሚያደርገው ምን እንደምናስብ ነበር ታውቃለህ ዶክተር፣ እናቴን ጥያት በሄድኩበት ሰዓት እናቴ እኔ ቀድሚያት እንደምሞት ነበር የማውቀው ያንን ሁሉ ነገር ብቻዋን ስትጋፈጠው